ነገር ፍልጥ መሆን የሚችለው ስሜ የጆሮ ብርዝና ነኝ ያልኩሽ። ግን ወንድም እንዳለው ነግሮኛል። አቅም አራዳ ትሆኛለሽ ነው። ስለዚህ ምንም ነገር ስትፈልግ ሳትፈርጂ። ፈርጅ እኮ አይደለም፣ ምናልባት የማይሆን ነገር ከሆነ ብዬ ፈርጅ ነው። ኤልያስ ወሎየው አሲርን አስጠነቀቀው። ከሀንዬ አጠገብ ሁለተኛ እንዳላይ፣ አንተ ጥቅመኛ ሰው ነህ። እኔ እስከማውቀው ደግሞ ሀንዬ በጣም መልካምና የዋ ሰው ናት ሲል ለአሲር ነገረው። እኔ አንተን እስከማውቅህ አንተ መልካምና ጥሩ ሰው ነህ። ግን ምን አድርጌ ነው እኔን የማትወደኝም ኤልያስን? ሲል አሲር ለኤልያስ መለሳለት። በአንድ ተራ ጎዳና ላይ በሚኖር ባልተማረ ሰው ባትቀና መልካም ነው። በማለትም ለኤልያስ መለሰለት። ታረቀኝ ኤልያስን ወቀሰው። ለምንድን ነው አሲርን እንደዚያ ብለ የተናገርከው? ለእሷ ለአባቷ የሕክምና ወጪ ለማገዝ ብሎ ከእንጀራ አባቱ ጋር እንደዛ ጸብ የፈጠረውና እስከ መታሰር ድረስ የገባው ለሀና የሚያደርግላት ውለታ ነው በማለትም ለኤልያስ ሲነግረው እኔ የታወቀ ነው ታዲያ በማለትም ኤልያስ በስተመጨረሻም ተጸጽቷል። ሰላም ጤና ይስጥልኝ። ውድ የተከበራችሁ የዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 30 በዛሬው ክፍል ላይ እንግዲህ ከቤተ ክርስቲያን እየመጣሁም ነው ብሎ እሲለው ሀንዬ ወደ ስራ ቦታ ስትሄድ ተከትለሃ ተሷን ለማየት ነው። ሁለተኛ ከአጠገቧ እንዳትደርስ እያለ እያስጠነቀቀው ነበር። ቆይ ግን እኔ እስከማውቀ ድረስ ኤልያስ በጣም መልካምና ጥሩ ሰው ነህ ግን ለምንድን ነው እኔን የማትወደኝ? በአንድ ጎዳና ላይ በሚኖር ባልተማረ ሰው ባትቀና መልካም ነው። ለማንኛውም ያጣፍጥላችሁ ሴቷ ቀድመሃለች። በማለትም እኔና እሷ ምንም አይነት ግንኙነት የለንም ብሎ ለኤልያስ ወሎ የው ሲነግረው እኔም የምፈልገው ይህን ነበረ፣ በጣም ጥሩ መልካምም በማለት ይደሰታል። ኤልያስ በጣም ተደስቷል አሲር? ያፈቅርብኛል ለሀንያን ብሎ ቀንቶ ነበረ። በዛ መልክ እየተናገረው ሀንዬ እቤቷ ሆና አባ አሲር ከመጣ ምንም ነገር እንዳታስቀይመው ተቀበለው፣ ይቅርታ አድርግለት በማለት ለኖላዊ ስትናገር፣ ኖላዊ ደግሞ ልጄ ምን ሆነሻል? ሰሞኑን ምን ሆነሽ ነው? የተፈጠረ ችግር አለ ወይ? ጸበልም እንሂድ ወይ? በማለትም ለሀንዬ ነግሯታል። ለምንድን ነው በማለትም ምትናገራለች። ሰሞኑን እኮ እንደ ሳት እንደ ውሃ እያደረገሽ ነው። ምን ስትው የነበረ ልጅ ነው? እንደገና ይቅርታ አድርግለትና ተቀበለው ብለሽ የምትኝም የሚያጨሱትን አጨሱሽ እንዴ? በማለትም ኖላዊ ለሀንዬ ይነግሯታል። አይ በቃ ምንም ማለት አልፈልግም። በቃ እዚህ አዲስ አበባ ተመጣን እንደሱ አይነት መልካምና ጥሩ ሰው አላገኘንም እኮ አባ፣ በቃ ይቅርታ አድርግለትም ስትል ለእፋ ዘሯ ተናግራለች። ወደ ስራ ቦታ እሳቸው ሽካሏት በኋላ ሄዳለች። ኤልያስ ለታረቀኝ ምንድን ነው እያለው አገኘቸው እኮ ነገርኩትም በማለትም ለታረቀኝ ይነግሯል። ማንን ሲለው አሲርን። ምን ብለን የነገርከው? ከህንይ ጋር ያለውን ግንኙነት በማለትም ሲነግረው ታረቀኝ እዚህ ጋር በጣም ይናደዳል። ለምንድነው አሲርን በዚህ መልክ የምትናገረው? አሲር እኮ በጣም መልካምና ጥሩ ልጅ ነው። እዛ ከእንጀራ አባቱ ጋር እንደዛ እስር ቤት ድረስ እስከ መግባት የደረሰው ለሀንዬ መስዋዕትነት ለመክፈል ነው። ለአባቷ የህክምና ወጪ ገንዘብ ተጠይቃ እሱም የሚገባውን ለማገዝ አስቦ ነው። ግን በጣም አጥፍታል በማለትም ለኤልያስ ወሎየው ሲነግረው፣ ኤልያስ ደግሞ የታባቴ አውቄ ነው እኔ ኮ አላወኩም በማለትም እሱም እየጸጸታ ግን ምን ያህል ገንዘብ ነው የተጠየቁትም፣ በማለት የህክምናውን ወጪ ይጠይቃል። ታረቀች ምን ያክል እንደሆነ አላውቅም። ከፈለግ ሂጂ እሳቸው ጋር ማጣራትም እፈልጋለሁም በማለትም ይነግሯል። በጣም ይጸጸታል። ምን ነው ባተናገርኩት እያለ እየቆጨው ይገኛል። ታረቀኝም ወደ ኖላዊ ጋር እሳቸውን ለመጠየቅ እየሄዳል። ስለ ገንዘቡ ምን ያህል ገንዘብ እንደሚፈጅና እንዲሁም ስለ ጤንነታቸው ለመጠየቅ ወደ እሳቸው ጋር ይሄዳል። ሰላምታ ካቀረበ በኋላ እንዴት ነው ጤንነቱ፣ እንዲሁም ደግሞ የህክምና ወጪ ገንዘብ ምን ያክል ነው በማለትም ሲጠይቃቸው፣ እሳቸው እኔ ምንም የማውቀው ጉዳይ የለም፣ እንኳን ገንዘቡን ህመሙንም አላውቅም። ሀንዬ አትናገርም፣ ነገሩን ሁሉ ሽፍንፍን ነው የምታደርገው በማለትም ለታረቀኝ ይነግሩታል። ታረቀኝም እዚህ ጋር ምንም ነገር የሰማው ነገር ስለሌለ እቤት ደግሞ የአሲር እህት እቤት ገብታ ነበረ ምክንያቱም መዝገቡንና ኖላዊን ለማስታረቅ ሞክራ ነበረ። ቀጥታ በሩን ቆርቁራ ወደዛ ቤት ስትገባ እሳቸው ተቀመጪ ስሏት አልቀመጥም በማለት ትላቸዋለች። የምሎቱን እሽ ካሉኝ ነው የምቀመጠው በማለትም ትነግራቸዋለች። ሽምግልና ነው እንዲመጣሹ ብለው እሳቸው ደግሞ ይስቁባታል። አዎ ሽምግልና ነው የመጣሁት እሽ ስትሉኝ ነው የምቀመጠውም ስትል ታዲያ ከሴቷ ወንድ አይሻልም ነበር ግን ልጆቹ ተግባብተዋል እንዴ በማለትም ይሳቸው ይመልሱለታል። ምን እያሉኝ ነው በማለትም ትናገራለች። መዝገቡ ድንገት ይገባል። ከማን ጋር ማስታረቅ እንዳለባት ኖላዊንና መዝገቡን ልታስታርቃቸው እንደሆነ ትነግራችኋል በጣም ይደነግጡና ይነሳሉ። ይቅርታም እያደርጉለታል እሱም ደስ ይላል። ሀንዬ ወደ ስራ ቦታዋ ሄዳ ሰላምዬ ቁጭ ብላ ነበርና ስራውን ከጨረሰሽ እዚህ ጋር ምርጥ ጥሩ ፊልም አለ ነይኔ በላ ትላታለች። በባለፈው ከደሴ የመጣ ያልሾው ልጅ እንዴት ሆነ በማለትም ሰላም ስትጠይቃት፣ የእሱንስ ነገር ጨርሻው ነበረ ግን ለአባቴ ትልቅ መስዋዕትነት የከፈለው ልጅ አስቀየምኩትም ስትል ለሰላም ትነግራታለች። ታዲያ ይቅርታ አድርግለትም ምስትል ደግሞ እሷ ትነግራታለች። ይቅርታ ልታድርግለትም ስትሄጂ አብሬሽ ተከትየሽ እሄዳለሁም ምስትል ሰላም ትነግራታለች። እንደዛ ስላለቻት በጣም ደስ ብሏታል። ግን ፍቅረኛ ሽ ነው እንዴ በማለት ስትጠይቃት፣ አረ አይደለምም በማለት እና እንደ ወንድሟ ፋዘሯም እንደሚወዱት እና ፋዘሯን ለፋዘሯ እየከፈለላት ያለውንም መስዋዕትነት ሁሉ ስትነግራት፣ ይህንን ሰው ይቅርታ ማድረግ አለብሽም አገኝተሽ አብሬሽ ተከትየሽ መሄድ አለብኝ በማለትም ከሷ ጋር ለመሄድ ትወስናለች። እሳቸው ጋር ቁጭ ብለው ያለውን ነገር እንዲሁም እንዴት የጠፋው ወንድሜ ይሄ ነው እናንተም የምትፈልጉት ልጅ ይሄ ነው። ሀንዬን ዬን ፈልጊያት እያለኝም ወንድሜ መዝገቡ ማለት ይሄ ነው ብላ ለፋዘር ተነግራቸዋለች። በጣም ይገረሙና ይቅርታም እያደርጉለታል። እሱም እንግዲህ በጣም እደስ ይለውን ስልክ ሀን ዬ ትደውልለታለች። እድንገት ይወጣል ማን እንደደወለችም ለኖላዊ ሆነ ለእህቱ ሳይናገር አይ የአሲር ስራ በማለት እሳቸው ይገረማሉ። እሷ ተቀጥረውና ሁለቱ ሰላምዬና ዬና ሀንዬ እያገኙታል። ሰላም ከተባባሉ በኋላ ሆነ ቦታ ብቻ አውቅ መሰለኝም ስትልም ሰላም ትጠይቀዋለች። ታውቂኝ ይሆናል ብሏን ካሁን በፊትም ስልክ እንደወሰደባት ታስታውሳለች። በቃ ከገባሽ እንደዚያ ነው ያራዳልሽ ብሏት ብሏት ነበር እሷ ግን ሰርቀህኛል ልምብላ እሱን ለመያዝና ለመውቀስም አልወሰነችም ለምንድን ነበር የፈለግሽኝ ሀንዬ በማለትም ሀንዬን ይነግራታል ስላስቀየምኩህ ይቅርታ ብላ ተጠይቀዋለች ምን ብዬሽ ነበረ በማለት እሱ ይላታል ምክንያቱም እስር ቤት እየገባኸው እንጀራ አባትህ ያሰረ በጥፋትህ ነው አንተ ገንዘብ ወዳድ ሰውነህ ብላ ስላለችው በዛ ተቀይሞ ነበር አባትሽም አንቺም ፊታችሁ ለምን ታዞሩብኛላችሁም ብሎ ስለነገራት እሱ ግን ይህንን እረስቶት ነበርና አረኔ እረስቻለሁ ሀንዬ ምንም ችግር የለም በማለትም ለሷ ይነግራታል ምናሴ ደግሞ ወደ ክላሱ እንደገባ እህቱ ድንገት ትመጣና ለሷ የሚነግራት ሀሳብ ነበረ። ያ ሀሳብ ምን ነበረ? እማዬ ስትመጣ ሳትመጣ አንድ ነገር ልንገርሽ፣ አንድ ምስኪን የምታሳዝልሽ ነበረች፣ ትምህርቷን አቋርጣለች። እናታችን ከምትሰጠን ደሞዝ ላይ ቀንሰን ለእሷ የትምህርት ቤት እንክፈልላትና ትምህርቷን ትጀምርም በማለትም ለእሷ ሲነግራት እሷ ግን የፍቅረኛው መስሏት ነበረና እና ይህንን ስትጠይቀው እሱ እዚ ጋር ቅር ብሎት ነበር። በነገሩ ተስማምታለች። ፍቅርን እያገኛታል። ካገኛት በኋላ ግብዣ እንደሚጋብዛት ይነግራታል። እሷም ፈቃደኛ ሆና ከጋበዛት በኋላ በሀሳቡ ተስማማሾ በማለትም ይነግራታል። ሀሳቧ ምንድን ነበረ? በትምህርት እንድትማርና ትምህርቷን እንድትቀጥል ነበረ። ያንን ገንዘብ እንዴት ማንጣት እንዳለበትና ለሷን እንዴት ማገዝ እንዳለበትም ለእሷ ይነግራታል። ከእቴ ጋር ተነጋግረን ቤተሰብ ማዘር ከምትሰጠን ደሞዝ ላይ ገንዘብ ላይ ቀንሰላንች ልንሰጥሽ ተስማምተናል። ከአነሰን ደግሞ ፋዘር ይልክልናል ደሞ በማለት ምስ ይነግራት። እሷ በጣም ስጋ ተጸጸታል። እኔ የፈለግኩት ገንዘብ አጥቼ ወይንም አባቴ ገንዘብ አጥቶ እኔ ለማስተማር አቅቶት አይደለም። እኔ ከአንተ ጋር እየቀረብኩ ለምንድን ነው? ለወንድምነት ብቻ ነው ምስትለው፣ እሱ እሺ እየ ይቅርታ በማለትም እየነግራታል ምክንያቱም እሷ ገንዘብ አልፈለገችም የፈለገችው ንጹህ ወንድምነቱን ብቻ ነበር። ኖላዊ ደግሞ ደስ ብሏቸው ተደስተው መንገድ ላይ እየሆኑ ይህ ቀን ነበረ የናፈቀኝ እያለ እየነገራቸው ነበር። በቃ ዛሬ እኔ ልጋብዞት በማለትም አሲር ሲነግራቸው፣ ቆይማ ሰርቀህ ነው ወንስ ከእኔ ወስደህ ነው አንተ የምትጋብዘኝም? በማለት ለእሱ ይነግሩታል፣ ይስቃሉ። እዚህ ጋር በል እኔ ነኝ ዛሬ የምጋብዝህም ብለው እሳቸው አሲርን እጋብዘውታል። አሲር በጣም ደስተኛል ሆኗል። ስልኩንም እንዳነሳላት ወደ ሀንዬ ጋር እንደሄደም ከፋዘር ጋር ነበርንም በማለት ለሀንዬ ሲነግራት ከአባዬ ጋር ታረቅህ እንዴ? ብላ ነግራው፣ አዎ በማለትም ይቅርታ ከመጣ ይቅርታ አድርግለት ብላኛ ላይ ሀንዬ ብለው ይቅርታ አድርገውልኛል በማለት ለእሷ ሲነግራት እሷ ደስ ይላታል። በመጨረሻ ኤላስ ወሎየው ወደ ደሴ መሄድ አለብኝ ስራዎችን እዛ ማቀላጠፍም እና ሀኒዬን ማገዝ አለብኝ፣ የሁላችንም ግዴታ ነው። በማለትም ወስኖ ወደ ደሴ ለመሄድ ወስኗል። አሲርን ያገኘውና አሲርን ይቅርታ አድርግልኝ፣ በተናገርኩህ ነገር አስቀይሜ ያለው በማለትም ለእሱ ይነግሯል። ለፋዘር የህክምና ለማገዝ እንደሆነ አላወኩም ነበረ፣ ይህንን ስላደረግህ አመሰግናለሁ። እኔም ወደ ደሴ ሊሄድ ነው በማለት ሲነግረው ወዴት ነው ለምን በማለትም እየደነግጠ አይ እዛም ያልጨረስኳቸውና የመቀላጠፉ ስራዎች ስላሉኝ እነኛን ስራዎችን ልስራና ለሃንዬ ማገዝ አለብን መተጋገዝ አለብንም፣ ሲል ለሱ እየነግሯል። ይቅርታውንም ይቀበሏል። ታረቀኝም እንግዲህ ወደ ደሴ እንደሚሄድ ነግሮታልና ለኖላዊ የሚሆነውን የህክምና ወጪ ልጅቷ ምስኪን ልጅ ስለሆነች ሁላችንም ልናግዛት ይገባል ብሎ ለኤልያስ ወሎዬው ነግሮታል። የገንዘቡ ልክ ግን ለሃንዬ ተነጋግረው ተገናኝተው ሲነጋገሩ ይህን ያክል ገንዘብ ነው ብላ የገንዘቡን መጠን ነግረዋለች። ይህ ብር እኮ ብዙ ነው በማለትም እሱ ደግሞ እነግሯታል። በዚያም ላይ ለእስር ቤት ያስወጣችበትና እንዲሁም ደግሞ ለአንዳንድ መድኃኒቶች አንስቸለታለሁ አሰር የም መቶ ሺህ ብር ሰታኝ ነበረ ስትልም ለኤልያስ ነግሯል። ኤልያስ የወሰነው ውሳኔ ደስ የተመልሶ ሄዶ አቅሙ የሚፈቅደውን ልክ ብቻ ሰርቶ ሀንየን ማገዝ ነው እየቻለው እንግዲህ የዛሬው ቪዲዮ ለኖላዊ ያላቸው ሁሉም ተረባርበውና እሳቸውን ማሳከም ነው። በጣም ደስ ይላል ማለት ነው ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።